የሰብዓዊ መብት ጥሰትን ለመከላከል የዳኝነት ነጻነትን ማረጋገጥ እንደሚገባ የኢትዮጵያ ሰብዓዊ መብቶች ኮሚሽን ገለጸ። የኢትዮጵያ ሰብዓዊ መብቶች ኮሚሽን በክልሉ ለሚገኙ የጠቅላይ ፍርድ ቤት ኃላፊዎችና ዳኞች ለፍትህ ተቋማት የስራ ኃላፊዎችና ባለሙያዎች የዳኝነት ነጻነትና የሰብዓዊ መብት ጥበቃን በተመለከተ ስልጠና ሰጥቷል። ካሳው መንጌ ተጨማሪ አለው። የኢትዮጵያ ሰብዓዊ መብቶች ኮሚሽን የሰብዓዊ መብት ጥሰት ለመከላከል የዳኝነት ነጻነትን ማረጋገጥ ስለሚኖረው ሚና ና ስለ ዳኝነት ነጻነትና የሰብዓዊ መብት ጥበቃ ለፍርድ ቤት ዳኞችና ኃላፊዎች እንዲሁም የፍትህ ተቋማት ኃላፊዎችና ባለሙያዎች ስልጠና እየሰጠ ነው። በስልጠናው ከወረዳ ና ከዞን የተወጣጡ የፍርድ ቤትና የጠቅላይ ፍርድ ቤት ዳኞችና የፍትህ ባለሙያዎች ተሳታፊ ናቸው። የኢትዮጵያ ሰብዓዊ መብቶች ኮሚሽን ምክትል ዋና ኮሚሽነር ራኬብ መሰለ የሚፈጠረው የሰብዓዊ መብት ጥሰቶችን ለመከላከል ነጻና ገለልተኛ የሆነ የዳኝነት አገልግሎት አስፈላጊ ስለመሆኑ አንስተዋል። ዳኝነት ነጻነት በሀገራችን ዲሞክራሲም የሰብአዊ መብቶችም ባህል ሆነው እንዲሰፍኑ የሰብአዊ መብት ጥሰት ፈጻሚዎች ተጠያቂ እንዲሆኑ፣ ተጎጂዎች ማካካሻ ማግኘት የሚችሉበትን ሂደት ዋናው የማዕዘን ድንጋይ ነው ብለን እናምናለን። ለዘመናት በሀገሪቱ የተለያዩ አካባቢዎች ትልልቅ የሰብዓዊ መብት ጥሰቶች መፈጸማቸውንና ተጠያቂነትን ከማረጋገጥ አኳያ ሰፊ ክፍተቶች መኖራቸውን የገለጹት ምክትል ዋና ኮሚሽነሯ ይህን ተከትሎም በሀገሪቱ የተለያዩ አካባቢዎች አሁን ድረስ የዘለቀ ግጭቶችና አለመግባባቶች መፈጠራቸውን ገልጸዋል። የአማራ ክልል ጠቅላይ ፍርድ ቤት ፕሬዝዳንት አቶ አለማንተ አግደው እንደ ክልል የዳኝነት ነጻነትን ለማረጋገጥና የህግ የበላይነትን ለማስከበር የተለያዩ ስራዎች መሰራታቸውን ገልጸዋል። እነዚህ የጋራ ስራዎች የሚመሩበት አደረጃጀት ትንሽ ከፍርድ ቤት ነጻነት ጋር የሚጋጩ የሚጋፉ ነገሮች ነበሩት። እሱን ማስተካከል ተችሏል። ከዛ ባሻገር እዚህ ክልል ላይ ትልቅ ጥያቄ የነበረው የዳኞች አለመከሰስ መብት ጋር የተያያዘው ይሄ፣ ብዙ ክልሎች ይህ ህግ አላቸው፣ የፌዴራልን ጨምሮ። ነገር ግን ረጅም ጊዜ ጥያቄ ሲቀርብበት የነበረ በወቅቱ ምላሽ አልተሰጠው በዚህ ዓመት ግን አዲስ የፍርድ ቤት ማጠናከሪያዎች ሲወጣ በዛ ውስጥ የዳኞች ከለላ ያለመያዝ ና ያለመከሰስ መብትን የሚያረጋግጥ ህግ ወጥቷል። ይህ ህግ ግለሰብ ዳኞችን ለመጥቀም ተብሎ የወጣ ህግ እንዳልሆነ ሁላችሁም ትረዳላችሁ። የህዝብን ጥቅም ለመጠበቅ ተብሎ ነው። በክልሉ ታማኒነት ያለውና የህግ የበላይነት የሚረጋገጥበት የዳኝነት አገልግሎት ለመስጠት ከዳኝነት ነጻነት በተጨማሪ ዳኞች ሙያዊ ስነ ምግባርን ባከበረ መልኩ ሊሰሩ እንደሚገባም አቶ አለማንታ አስረድተዋል። ዳኝነት ነጻነት ደግሞ ዝም ብሎ እንዲሁ ነጻነትን ብቻ የሚሰጥ ሳይሆን ዳኞች ላይም ገደብ አለባቸው። የፍርድ ቤቶቻችን በየደረጃው ያሉ ዳኞች ሙያው የሚጠይቀውን ስነ ምግባር አክብረው መንቀሳቀስ፣ ስራቸውን መስራት ይጠበቅባቸዋል። ይሄም ገደብ የሚመጣው የተሸከሙት ኃላፊነት የዳኝነት ስራ ከፍተኛ ክብር የሚሰጠው ከፍተኛ ኃላፊነት፣ ከፍተኛ ሙያ በመሆኑ ያንን ለማስከበር ሲባል ብቻ የሚደረግ ነውና፣ በተሰጣቸው ጥበቃ በተሰጣቸው ነጻነት ልክ ደግሞ የሙያ ስነ ግባራቸውን በሚገባ ጠብቀው መገኘት ያስፈልጋል። የዳኝነት ነጻነት ለማረጋገጥ የሚመለከታቸው ባለድርሻ አካላት የድርሻቸው ሊወጡ እንደሚገባና ተከታታይነት ያለው ስልጠና እንደሚያስፈልግ የገለጹት ደግሞ የስልጠናው ተሳታፊ የሰሜን ሸዋ ዞን ከፍተኛ ፍርድ ቤት ፕሬዝዳንት አቶ ዮሐንስ ወንድም ናቸው። የዳኝነት ስራ በባህሪው ፍርድ ቤት ብቻ ተጀምሮ ፍርድ ቤት የሚጠናቀቅ አይደለም። የብዙ አጋር አካላቶችን የብዙ ባለድርሻ አካላቶችን ሮል ጭምር ስለሚጨምር በርካታና ተከታታይነት ያለው ስልጠና ግንዛቤ መፍጠርን ይጠይቃል ማለት ነው። እኛም ብንሆን እንደ ተቋም ከከፍተኛ እስከ ወረዳ ያሉ ዳኞችን፣ የጉባኤ ተሻሚዎችን፣ ሰራተኞችን በጉዳዩ ላይ ያላቸውን ግንዛቤ ከፍ በማድረግ ለተፈጻሚነቱ የጋርዮሽ የሆነ ስራ መስራት ይጠበቅብናል ማለት ነው። ለአንድ አካል የተሰጠ ብቻ አይደለም። የዳኝነት ነጻነትን ለማረጋገጥ የወጡ አዋጆችና መመሪያዎች ተፈጻሚ እንዲሆኑና እንደ ሀገር የሰብዓዊ መብት ሰቶችን ለመከላከል ሁሉም አካል በቅንጅት ሊሰራ እንደሚገባም ተመላክቷል።